ወሊን ለመጀመሪያ ጊዜ በአፍሪካዊ የተሠራና በአፍሪካ ድንቃድንቅ መዝገብ ስሙ የሰፈረ ትልቁ የማኅበራዊ ሚዲያ ፕላትፎርም ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና ና መደዋወያ መጻጻፊያና እየመሳሰሉት የማኅበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ የቀጥታ ስርጭቱን እያስተላለፈ ስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊን ላይ የተሠራ ነው። ለተጨማሪ መረጃ ስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ ወሊል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 የሚገባውት ዘመናዊነት ይህ አዋዜ ሰበር ነው ሮስቴክ ከተባለው የራሺያ የመከላከያ ኩባንያ የተሰረቀ ውስጣዊ ሰነድ ኢትዮጵያ ሱ 35 የሚሰኙ ስድስት ዘመናዊ የጦር ጀቶች እየገዛች መሆኑን አስታወቀ ብላክ ሚረር የተሰኘ ኢንተርኔት ሰባሪ ቡድን ባለፈው መስከረም 22 ቀን በወጣው ሰነድ የጦር ጀቱ እንዲመረት የተሰጠበት ትእዛዝን የሚዘረዝርና ሞስኮም አውሮፕላኖቹን ሰርታ ለማስረከብ በዝምታ እየተዘጋጀች መሆኑን ያረጋግጣል ይላል። እንደ ሾለከው መረጃ መሠረት የራሽያም ራዲዮ ኤሌክትሮኒክስ ቴክኖሎጂዎች የተባለ የሮስቴክ ቅርንጫፍ ለስድስት ሱ ሰላሳ አምስት ለኢትዮጵያ የታቀዱ ጀቶች የመቆጣጠሪያና የምስል መከታተያ ኮንትሮልን ዲስፕሌ ሲስተምስ እንዲሠራ ትእዛዝ የደረሰው ከዛሬ ሦስት ዓመት ገደማ በፊት በፈረንጅ 2022 ነበር ይላል ሰነዶቹ ለሚስጥራዊነት ሲባል የጦር ጀቱን ለመግዛት ትእዛዝ የሰጡ ሀገራትን ስም በቁጥር የወከሉ መሆኑንና ቁጥሮችም 364012ና 231 የሚሉ መሆናቸው ታውቋል። 364 ለኢራን፣ 012 ለአልጄሪያ ሲሆን 231 ግን ለኢትዮጵያ መሆኑን አመልክቷል ዘገባው። ኢትዮጵያ ባለፈው የፈረንጆች ዓመት 2024 ቁጥራቸው ያልታወቀ ሱ 30 ተዋጊዎችን መረከቧንም ይገልጻል። ሱ 30ዎቹ ከእነሱ ቀድመው ደብረ ዘይት የአየር ኃይል ጦር ሰፈር የሚገኙትን ሱ 27 ኤስኬ እና ሱ 27 ዩቢኬ 5 አምስተኛ ትውልድ እጅግ ዘመናዊ ተዋጊ ጀቶች ስኳድሮኖችን ተቀላቅለዋል ብለዋል። ይህ አዲስ ሾልኮ የወጣ መረጃም ኢትዮጵያ የአየር ኃይሏን ተዋጊ ጀቶች በጣም እየተራቀቁ በሆኑ ራሺያ ሰራሽ የጦር ጀቶች ለማስፋፋት እየተዘጋጀች ነው። ኢትዮጵያ ስድስት ሱ ሠላሳ አምስቶችን መግዛቷ ወይም እየገዛች መሆኗ የራሺያ ምርጥና ባለብዙ ሚና ተዋጊ ጀትን ከሚጠቀሙ ጥቂት ሀገራት መሃል አንዷ ያደርጋታል። የኢትዮጵያን ክልላዊ የአየር የበላይነት ጡንቻ ለወዳጅም ለጠላትም ገዝፎ የሚታይ ያደርገዋል ይላል ዘገባው። ሱ35 ቶች ፎር ፕላስ ፕላስ ትውልድ የሆኑ የማጥቃትና የመከላከል ተልኮችን መፈጸም የሚችሉ ባለብዙ ሚና ናቸው። አየር ለአየርና ከአየር ወደ መሬት ተወንጫፊ ሚሳይሎችን የሚተኩሱና የተለያየ መጠን ያላቸውን ቦምቦችን የሚሸከሙና የሚጥሉም ናቸው። የጦር ጀቶቹ የአየር ለአየር ውጊያ ለማድረግና የመሬት ኢላማዎችን ለማውደም ቅኝትና፣ የኤሌክትሮኒክስ ውጊያ ማካሄድ ጭምር ይችላሉ። ራዳርና የጠላትን ኢላማዎች የሚያይበትና የሚከታተሉበት ኤሌክትሮኒክስ ኦፕቲካል ሴንሰርስ የተገጠመላቸውም ናቸው። ኢሳያስ ይህ ዜና ብዙ መረጃዎችን የሚሰጥ አይደለም። ነገር ግን በዚህ መልኩ በስፋት በተለይ በነዚህ ሚረር በተባለ የኢንተርኔት ሰባሪ ቡድን የወጡ መረጃዎች ናቸው። ስለዚህ ዞሮ ዞሮ የተለያየ ሰው ሊያነበው ስለሚችል እኛም እንዲህ አይነት ነገርም አለ በሚል መረጃ እንደ ኢንፎርሜሽን ለማካፈል ነው እንጂ የእነዚህን መረጃዎች እውነትነት የሚያረጋግጥ ጠንካራ መረጃ ሆኖ የቀረበ ዜና ለመሆኑን ለመግለጽ እፈልጋለሁኝ። ነገር ግን ያው እንደማንም ለሀገሩ መልካም ነገር እንደሚመኝ ሰው የኢትዮጵያ አየር ኃይል በዚህ መልኩ የተጠናከረ ከሆነና እና ይህ ዜና በጊዜውን ጠብቆ በኢትዮጵያ መንግስት የሚረጋገጥ ወይም በራሽያ መንግስት የሚረጋገጥ ከሆነ መልካም ስለሆነ ነው። ዓለም ከአሁን ቀደም የራሽያ ኢንተርኔት ሰባሪዎች የዩክሬንን መረጃ አውጥተው ነበር። እንደምታስታውስ ከሆነ በዩክሬን ውስጥ ምን ያህል ሰዎች እንደሞቱ የሚያረጋግጥ ማለት ነው እንደዚህ አይነት መረጃዎች እየተሰበሩ እየተገቡ ማግኘት የሚቻል ከሆነ በእርግጥስ አገር እንደ አገር መረጃዎቿን የማትደብቅበት ሁኔታዎች ይፈጠራሉ ማለት አይደለም ወይ?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 ሲሪስ የሚገባውት ዘመናዊነት አሁን የኢምፖርታንት ይመስለ እንዲ አይነት ነገሮች እንዲ አይነት ነገሮች ያሉ ናቸው። የኢንተርኔት ቴክኖሎጂ ሲመጣ አብረው የሚመጡ ችግሮች፣ ተግዳሮቶች እና ለነዛ ተግዳሮቶች ደግሞ መፍትሄ እየፈለጉ ወደ ሌላ ምዕራፍ መሄድ ያለና የሚኖር ነው። ስለዚህ ኢንተርኔት ሰባሪዎች በይፋ ወይም በድብቅ አንዳንድ ጊዜ በመንግስታቶችም ሊደገፉ የሚችሉ ናቸው። አለበለዛ ደግሞ ራሳቸውን ነፃ ሆነው የሚሰሩ ናቸው። ስለዚህ አሁን ይህንን አሁን እጃችን ላይ ያለው ጉዳይ ኢትዮጵያ እነዚህም የጦር ጀቶች እንደው እንደገዛች ይህንን መረጃ አምነን ብናየው ምን ይመስላል ወደሚለው ብን ነ ይመርጠው ለማንኛውም ኢንተርኔት መስበር ቤዚካሊ ወንጀል ነው። ሆኖም ግን አንዳንዴ ደግሞ ለሀገራት ሲጠቅም ታየዋል። ለምሳሌ የዩክሬንን የመከላከያ ሚስጥራዊ ሰነዶች መስበር የቻለው ቡድን የገለጸው እውነታ ይዟቸው የወጣው ሰነዶች ዩክሬን ምን ያህል በዚህ ጦርነት በሰዋይል ደረጃ ምን ያህል ውድመት ግዛቶቿን ከማጣት በተጨማሪ በሰዋይል ደረጃ ከራሽያ በበለጠ መስዋዕት እየከፈለች መሆኗንና ምዕራባውያን በተለያየ ጊዜ ስለ ጦርነቱ የሰለባዎች ቁጥር ወይም መግለጫ በሚሰጡበት ጊዜ ራሽያ ከዩክሬን አንጻር በብዙ ጥፍ እየሞተች እየቆሰለች እንደዚሁም ደግሞ በትጥቅም ደረጃ እየወደመች መሆኗን ማሳየታቸው የፕሮፓጋንዳ አካል እንጂ እውነት እንዳልሆነ ለራሽያ ሊያረጋግጥላት የሚችል ነው። ስለዚህ አሁን እንዲህ አይነት መረጃን በቀጥታ የሚሆን በተዘዋዋሪ ራሺያ አስደግፎን ብሎ ማሰብ አይቻልም። ስለዚህ ይህን ያህል ናቸው። ዞሮ ዞሮ ግን እውነትነት አላቸው። የተለመደ ብዙ ጊዜ በተለያዩ ዜና ዘገባዎችም ላይ እንደዚህ አይነት ነገሮች አግኝተን ብዙ ዜናዎች ሰርተናል እና እንዲ ይህንንም ሊሆን የሚችል ነው። ግን ነው ብለን ለማረጋገጥ የሚያስችለን ነገር የለም። የጉዳዩ ባለቤቶች ኢትዮጵያም ሆነች ራሽያ በዚህ ደረጃ አልነገሩንም። ነገር ግን በዚህ ዘገባው ላይ እንደሰማኸው በዚህ ዜና የተረዳ ነው። አንዳንድ ነገሮችን እውነት የሚያስመስሉ ነገሮች ለምሳሌ የአልጄሪያ ይታወቃል። አልጄሪያ ሱ ስኳይ ማለት ነው ሱ 57 የሚባሉትን በጣም ዘመናዊ አምስተኛ ጄኔሬሽን የጦር ጀቶች 14 የጦር ጀቶች ትዕዛዝ ለራሺያ እንደሰጠች እና አውሮፕላኖቹ በመሰራት ላይ መሆናቸውን የአደባባይ ምንድን ነው፣ እውነት ነው። ስለዚህ አሁን በዚህ በተሰበረው በወጣው መረጃ ከተለይ ከዩክሬን ጦርነት በኋላ የራሽያ በዓለም ላይ የነበራት የጦር መሳሪያ ሻጭነት ደረጃ ወይም አቅም ዘጠና ሁለት በመቶ ነው ያሽቆለቆለው ይልሃል ከመንበሩ አልነበረችም። አሁን እንደገና የጦር መሳሪያ ቴክኖሎጂዋ ወይም አምራቾቿ እንዲነቃቁ ያደረገውን ትልቁን ግዢዎች በአሁኑ ሰዓት በእጇ የሚገኙ እና የዚህ በዓለም ላይ የነበራት ከአሜሪካ ቀጥሎ የነበራትን ቁጥር ሁለት የመሳሪያ አቅራቢነት አቅም መመለስ የጀመሩ ሶስት ሶስት ትዕዛዞች መሆናቸውን እያየን ነው። ለምሳሌ የኢራን በተለያዩ ሜንስትሪም በምንላቸው ሚዲያዎች ጭምር በተለያየ አጋጣሚ የተዘገበበት ነው። አሁን ለምሳሌ እንደዚህ ሱ ሰላሳ አምስቶች ፎር ፕላስ ፕላስ ያልኳቸው ኦልሞስት አምስተኛ ጄኔሬሽን አምስተኛ ትውልድ እንደማለት ናቸው። ወይም ይሄ ፎር ፕላስ ፕላስ አራተኛ ትውልድ መሆን ብቻ ሳይሆን ፕላስ ፕላሱ ከአራተኛ ትውልድም ብዙ መሻሻሎች ያደረጉና አምስተኛ ትውልዶችን የቀረቡ ለማለት ነው። ስለዚህ እጅግ ሌተስት የጦር ጀቶች ናቸው። ስድስተኛ ደረጃ የጦር ስድስተኛ ደረጃ የተዋጊ ጀቶች ወይ በምርት ደረጃ ወይ በዲዛይን ደረጃ ነው ያሉት እነዚህ እንግዲህ በአሜሪካ በራሷ በአሜሪካ ራሺያ በራሷ ሞዴሎች፣ ምናልባት ቻይናም በራሷ ሞዴሎች፣ እንደ እስራኤል ያሉ አገሮች ማለት እነዚህን ሌላ ጊዜ በስፋት መስራት ይቻላል፣ ነገሮችን አይተን ማለት ነው። ግን በአሁኑ ሰዓት በዓለማችን ያለው ዘ ሌትስት የውጊያ ማሽን የጦር ጀቶች ደረጃ ስታይ አምስተኛ ትውልዶች ናቸው። የአሜሪካ ኤፍ 35 ለምሳሌ ስለዚህ አሁን ይሄ ሱ 35ቶች አራት ፕላስ ፕላስ ኦልሞስት አምስተኛ ትውልድ ሊባሉ ይችላሉ እንደማለት ነው እና ለምሳሌ ይህን እነዚህን አይነት የጦር ጀቶችን ኢራን አዘዘች የሚለው አርባ ስምንት ነው ከፍተኛ ከፍተኛ ብዛት ያለው ነው። ገንዘቡ ከፍተኛ ነው። ግን ይሄን ብቻ አይመስለኝም ኢራን ያዘዘችው፣ ሌሎችንም አለ። ይሄ ደግሞ አሁን በኢራን እና በእስራኤል መካከል ባለፈው ሰኔ ላይ ባየነው ጦርነት ላይ ቤዚካሊ ኢራን አየር ኃይል የላትም እና ስለ ኢራን አየር ኃይል ስናነብ ብዙ ጊዜ የኢራን አየር ኃይል የጦር ጀቶች በሻው ዘመነ መንግስት ከአሜሪካ የገዟቸው ወይም የወሰዷቸው ኤፍ ምናምኖች ናቸው በጣም ጊዜ ያለፈባቸው ያረጁ ያፈጁ ናቸው ስለዚህም ኦልሞስት በዚህ ጦር በዛ ጦርነት ላይ ኢራን የእስራኤል አየር ኃይልን ሰማይ ለሰማይም በል መቋቋምም በበል ወይም ደግሞ በተመሳሳይ ሁኔታ ወደ እስራኤል የአየር ኃይል ጥቃት ለመሰንዘር የሚያስችል ምንም አቅም አልነበራትም ይሄ ብዙ ጊዜ የሚያወያይ ጉዳይ ነበርና እንዴት ሆኖ ነው በዚህ ረገድ ራሽያ ለኢራን ያልሰጠቻት? ሁለቱ ሀገሮች ካላቸው ጥምረት ነው። አሁን ዓለማችን ላይ በግልጽ የሚታይ ራሽያ ይሄ ሩሶ ሳይኖ እና ኢራን እና የሰሜን ኮሪያ አይነት ጥምረት እያየን ያለ ነው። ስለዚህ የዚህ ጥምረት አካል ይመስለኛል። አሁን እሱ 35ቶችን እንደዚሁም ሌሎችም ምናልባት እሱ 57ቶችንም ይጨምራል። በጣም ሌተስት ናቸው። እነዚህን የጦር ጀቶች ትእዛዝ ተቀብላ ከኢራን እንግዲህ፣ አሁን ለምሳሌ የኢትዮጵያን በተመለከተ ዘገባው ምንድነው? ፍንጭ የሚሰጠን ኢትዮጵያ ትእዛዙን የሰጠችው ቢያንስ ከ2022 በፊት እንደሆነ ነው። ይሄም ምንድነው የዚህ የሮስቴክ የሚባለው የመከላከያ መሳሪያዎች አምራች የራሽያ ኮንግሎሜሬትስ ናቸው። ሁን የተለያዩ ኩባንያዎችን ያጣመረ ምንድነው የሚባለው የኩባንያዎች ስብስብ ነው። የጦር ኩባንያዎች ስብስብ ነው እና የእሱ ቅርንጫፍ የሆነ ለምሳሌ ሲስተሞችን ይሄ ቅድም ሬዲዮ ኤሌክትሮኒክስ ያልነው ቅርንጫፍ ለምሳሌ ሁለት ሲስተሞችን ነው እንዲሰራ የታዘዘው እና ይሄ ትእዛዝ ለኢትዮጵያ ላዘዘቻቸው ስድስት ሱ ሰላሳ አምስቶች ማለት ነው። እና ይሄ ትእዛዝ የደረሰው ለምሳሌ በ2022 ነው ይላል። ኦልሞስት ከሶስት ዓመት በፊት ስለዚህ አሁን የሲስተም ምርት ውስጥ የምትገባ ለምሳሌ ለዚህ መስታወ ምን ይባል ውስጥ ያሉት ራዳር ሲስተሙን እንደገና ደግሞ ይሄ ኤሌክትሮኒክስ ኦፕቲካል ሴንሰሩን ነው ስሩ የተባሉት። ስለዚህ አሁን ይሄ ምንን ያሳያል? ከዛ ቀደም ብሎ የጦር ጀቱ ተሰርቷል ማለት ነው። ኢትዮጵያ ኦልሞስት ተቀብላ ይሆናል የሚል ኦሬዲ ሳትቀበል አልቀረችም የሚል ስሜት ሊፈጥርብ ይችላል። ግን ደግሞ ወይም ልትቀበል ጫፍ የደረሰ ጉዳይ ነው ብሎ ማለትም ይቻላል። አይ ቲንክ ይሄን እንግዲህ በራሽያን በኢትዮጵያን በኩል እንግዲህ ጉዳይ ብለው የሚገልጹት ነገር ከሆነ ሪሊ ያኔ በስፋት ልንሰራው እንችላለን። አሁን ባለ ሁኔታ ግን ይሄ ሱ ሰላሳ አምስት እሱም ብቻ ሳይሆን ኢትዮጵያ ቅድም የጠቀስኳቸው ራሺያ ሰራሽ ሆኑ አምስተኛ ጄኔሬሽን ይላል ይብል የጦር ጀቶች ስኳድሮንስ ደብረዘይት እንዳላት ይገልጻል አየ ኃይል ጦር ሰፈር። ይሄ ሪሊ በጣም የተገረምኩበት ነው። በጣም በጣም ዘመናዊ ጦር ጀቶች ናቸው። እና እነዚህ ደግሞ እንደ የሀገሩ የአየር ኃይል ፍላጎት የተልኮ አይነት እና የተለያዩ ፋክተሮች አሉ፣ እስኳድሮኖችን ስትመሰርት ምንም ቢሆን ግን የሁለቱ ጥምር እስኳድሮኖች ከሀያ እና ከሀያ ሊያንሱ አይችሉም። እስኳድሮኖቹ ውስጣቸው ሁለት እስኳድሮኖች ናቸው የተጠቀሱትና በተናጠል ቁጥራቸው የጦር ጀቶቹ እስከ ሀያ ከሀያም በላይ ሊሆን ይችላል ማለት ነው። አሁን እዚህ ላይ ስ ሰላሳዎችን ሱ ሰላሳዎችንም ኢትዮጵያ ገዝታለች ይችላል ኦልሬዲ አሁን በሱ ሰላሳዎቹ ላይ ነው ስድስት ሱ ሰላሳ አምስቶችን እየጨመረች ነው የሚገኝ የሚለው ይሄ ደግሞ ራሱ ዘገባው እንደነገረን በዚህ በእኛ ክልል በምስራቅ አፍሪካ ክልል የኢትዮጵያን የአየር የበላይነት ፕሮጀክት ማድረግ የሚችል ነው የሚል ነው። ምክንያቱም ይህ ሱ35ን የታጠቁ አገሮች በጣት የሚቆጠሩ ናቸው። ስለዚህ ከነስ ከነዚህ ብርቅ ክለብ መካከል አባል ያረጋታል የሚል ነው እና ሱ35ቶች አንዳንድ ዝም ብለህ መልከት ለማድረግ ስትሞክር እስከ 1600 ኪሎ ሜትር ርቀት አንድ በሞሉት ነዳጅ ሄደው ሚሳይሎቻቸውን መወንጨፍ የያዙትን ቦምብ ጥለው መመለስ ይችላሉ ይልሃል እንዲህ አይነት ነገሮችን ስታነብ ደስ ሊል ይችላል ለምን ባህር ዳር ከመሳሰለው የአየር ኃይል ጦር ሰፈር የተነሳ ሱ ሰላሳ አምስት ይቅርታ ያደረግልን ያው ይሄ እንግዲህ የጋዜጠኛ ነጻነት ነው ይህ ነው ህልናችን ብዙ ጊዜ ተቀፍድዶ የሚገኘው በነዛ ጊዜም ምንም በማያስተምራቸው በእብሪተኛ የግብጾች እጅ ነው የእኛ ጣፈንታ በቁጥጥር ስር እንዲውል ጥረት እየተደረገ ያለው። ስለዚህ ለዚህ ነው ከአፍሪካ ውስጥ በምድር አፍሪካ የግብፅን ያክል የጦር መሳሪያ የሰበሰበ ሀገር አታገኝም። ግን አንዳንድ ጊዜ እንደ ኢትዮጵያ ያለ ሀገር ስትሆን የህልውና ጉዳይ ነውና የከፋ ነገር ከመጣ እነሱ የእነሱ አስዋን ግድብ ላይ መድረስ መቻል አለብኝ ትላለ አየር ኃይሏን አስቦ መንቀሳቀስ አለበት። እና ኢትዮጵያ ትልቅ አገር ናትና ትልቁ ጠላቷ ግብፅን አስባ ስትንቀሳቀስ በመካከል ያሉትን በሙሉ ምንድነው የሚባለው በእግረ መንገድ ምላሽ ትሰጣቸዋለች። የአሁን ሩቅ ማስብ ነው። የኢትዮጵያ የህልውና ጠላት ዋናዋ ግብፅ ናት። ወዲያ የኢትዮጵያን የምታዘጋጀው ከዋና ጠላት አንጻር ነው። ከግብፅ አንጻር ካሰብክ ስትራቴጂካሊ ማሰብ ትችላለህ። አየም ለዚህ ለመብቃት ሁለንተና እንቅስቃሴ ያስፈልጋል። በአገር አለም እንዴ አየ ግብፅን አለመ ስትንቀሳቀስ፣ በዚህ መካከል ያሉትን በሙሉ በእግረ መንገድ አሸንፋቸዋል ማለት ነው። እዚህ ግቡ የምትላቸዋል። አንድ ስታንድ አርገኛል እና ምልህ ዋናውን ጠላት አስቀምጠህ አልባሌ ጠላቶች ላይ ስታተኩር እነዛን አልባሌ ጠላቶች ማወፈር ብቻ ነው የሚሆነው። ሳይኮሎጂካሊ ዋነኛው የኢትዮጵያ ጠላት ኢትዮጵያ ሕልውና መቀመቅ ውስጥ እንዲገባ ካስማው አንከር የሚደረግበት ቦታ ካይሮ ነው። የትኛውም የዩኒቨርሲቲ ተማሪ ኢትዮጵያዊ የትኛውም የትምህርት ጉዳይ የትኛውም ጋራጅ ሰራተኛ የትኛውም ጀልባ ሰራተኛ የትኛውም ኢትዮጵያዊ ኢንቨንተር ይኖራል፣ በጣም ድሪም አለኝ ይኖራል፣ ኢትዮጵያዊ ፈጣሪ። ይገርመሃል፣ ሁሌ በእግሩ እየለካ ከዚህ አስዋን ከዚህ ካይሮ እያለ ማሰብ አለበት። ይቻላል። ብዙ አገሮች ያደጉትና ለብዙ ነገር የደረሱት በዚህ ነው። ስለዚህ ይሄ እሱ ሰላሳ አምስት ሪያወዴ ብዙ የወታደራዊ ጉዳይ ነው፣ ብዙ የምናውቀው አይደለም። ከባህር ዳር ከተነሳ ግን አስዋን ግድብ ሊደርስ እንደሚችል ነው የምነግርህ። እና በጣም ደስ የሚል ነገር ነው የምናየው። እና እንዲህ አይነት አየር ኃይል እንዲህ አይነቶቹን በጣም ዘመናዊ የሆኑ ባለብዙ ሚና ይሄ በ በጦር ጀቶች የደረጃ ስትመለከት የታወቁ የአየር ለአየር ተዋጊ ዶግ ፋይተርስ ይኖራሉ። ነገር ግን የመሬት ኢላማን ማውደም በረው የመሬት ኢላማን ለማውደም የሚያስችል ሚሳይሎች፣ የሮኬቶች ታጥቀው ደግሞ ያን ስራ የሚሰሩ ሌሎች አውሮፕላኖች ናቸው። ቦምብ ተሸክመው ቦምብ ጣዮች ናቸው። አሁን ይሄ መልቲ ሮል የሚለው ባለብዙ ሚና የሚለው የብዙ ጦር ጀቶችን ስራ ቀላቅለው መስራት የሚችሉ ባለብዙ ስራ የሆኑ ማለት ነው። ስለዚያየ ይሄ እሱ ሰላሳ አምስት የአጥቂነትና የተከላካይነት ሚና ይጫወታል። የጠላት የጦር ጀቶችን አየር ለአየር ይዋጋል። የጠላት ጀቶችን የሚያቸው ከብዙ ርቀት ነው፣ በፊት ነው። እንደገና ደግሞ የጠላትን የምድር ኢላማ ያወድምልሃል። የተመረጡ ኢላማዎችን ደግሞ ቦምብ ይዞ ቦምብ ይጥልልሃል እና ብዙ ሚና አለ። ይህም በተለይ ወታደራዊ ሰዎች የሚያስረዱበት አጋጣሚ ሲኖር ማዳመጥ ነው። የኢንተርኔት ዘገባ ነው ኛ ስለዚህ ግን ሱ ሰላሳ አምስት በኢትዮጵያ አየር ኃይል አቅም ውስጥ የእውነት፣ አሚን ይሄ የሚረጋገጥ ከሆነ ማለት ነው። እነዚህ በዚህ ላይ ያልኳቸው ሪሊ አንጸባራቂ ለውጥ ነው። ምክንያቱም እንደ ኢትዮጵያ ያለ አገር ሆነህ ያንተን መጥፋት እንደ ሀገር መበተን እንደ ሀገር መበተን ምንም በለው የምትበተንበትን መንገድ የግብፆቹ እስትራቴጂ ሲምፕል ምንም ይሁን ጥያቄና ዓላማ ይዘ የምትነሳው ዋናው ግን ከኢትዮጵያ የምትቀንሰው ነገር እስካለ ትደግፋለች። በዚህ ስሌት ነገ ኢትዮጵያ የምትላት ሀገር አትኖርም በእነሱ ፍላጎት ማለት ነው። እና ኢትዮጵያ የምትባል ሀገር ከሌለች ደግሞ ዋነኛዋ የናይል ውሃ 86 በመቶ ባለቤቷ ሀገር ሀምሳ ትንንሽ ሆናለች ማለት ነው። ማንም ምንም የሚፈጠርባት ስጋት የለም ቴክኒካሊ የናይል ባለቤት ራሷ ሆነች ማለት አየህ። ለምንድን ነው ኢትዮጵያ ላይ ብቻ ትኩራ ከሌሎቹ የናይል ምንድነው የሚባለው የተፋሰሱ ሀገራት ጋር ግን ልዩ ሽርክና ለመፍጠር የምትሄድበት ምክንያት ምንድን ነው? ምክንያቱም ዘያማንቱ ነቲንግ ቢደመሩ ቢጨፈለቁ ምንም የሚወጣቸው ነገር የለም። አየህ፣ የውሃው ባለቤት ወደድንም ጠላንም እኛንን ኢትዮጵያን ስለዚህ እነሱን ሁሉ የምታስተባበረው ከኢትዮጵያ ጋር እንዳይተባበሩ ኢትዮጵያ አቅም እንዳታገኝ በውጭ በውጭ ፖለቲካም አንፃር ፖሊሲም አንጻር እንድትገለል የተለያየ ነገር የምታደርገው ማናት ግብፅ ናት። ስለዚህ የዚህ ምላሹ ስለ ግብፅ ማውራት ሳይሆን ግብፅን ለመቋቋም የሚያስፈልጉ ደረጃ በደረጃ እርምጃዎችን መውሰድ ነው። ስለዚህ ሱ ሰላሳ አምስት የጦር ጀት አገሬ ገብቶ ከሆነ በጣም ደስተኛ ነኝ። አየህ፣ ከባህር ዳር ተነስቶ ቢያንስ በአስዋን ግድብ ላይ ዞር ብሎ መምጣት እንደሚችል ግብፆቹ ማወቃቸው ዲተረንስ ነው። አሁን በሶማሌ በኩል ተሰማርተ ገብተዋል አለ ወይም የግብ በማንኛውም መልኩ ለግብፆች ሊኖረን የሚችለው አቋም እነሱ ብቻ ሳይሆኑ እኛም ልንጎዳቸው እንደምንችል ብዙ ቦታ ላይ መላ ኢትዮጵያን እየተሽከረከሩ ሊዳስሱ የሚያስችለን ኃይል አለ ሊሉ ይችላሉ። ነገር ግን የነሱን አኪለሲል፣ የነሱ ሰባራጎን፣ የነሱ የድክመት ጠብጥ ነጥቦችን ማወቅ ነው ያለብን። ስለዚህ ሁል ቀን በነገራችን ላይ አስዋን አይኔ ላይ ነው ያለው ኢትዮጵያ የአየር ኃይል አቅሟን በደንብ ካጠናከረችና እንደ አስርና አምስትና ስድስት ፐርሰንት እንኳ አስዋንን ልትደርስ ትችላለች። ይዘን መውደቅ እንችላለን። እኔ ምሬ ነው የምነግርህ። የካሚካዝ የሚባለው ጃፓኖች የመሰጉት ማለት ነው። ብዙ ነገር ማሰብ እንችላለን። ስለዚህ በጣም ደስ የሚል ነው። ይህ ትክክለኛ እይታ ነው። ኢትዮጵያ አየር ኃይል በዚህ ደረጃ እየተጠናከረ ከሆነ ለወገን መልካም ዜና ነው። ለግብፅ እሬት የሆነ ዜና ነው። ስለዚህ በዚህ ደረጃ ነው ማየው። ኢሳያስ አለም እጅግ በጣም የሚያስደስት ዜና ነው። ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆነልን። ወሌን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃ ድንቅ መዝገብ ስሙ የሰፈረ ትልቁ የማህበራዊ ሚዲያ ወሊን እንደ ቲክቶክ በአንድ ጊዜ ዘጠኝ ጠኝ ገስትና እስከ አንድ ሚሊዮን ተመልካች ማስተናገድ የሚችል የቀጥታ ስርጭት ያለውና መደዋወያ መጻጻፊያና እየመሳሰሉት የማህበራዊ ሚዲያ ይዘቶችን ያካትታል። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ፣ የቀጥታ ስርጭቱን እያስተላለፈም እስክሪኖትን ለሌሎች ሼር ማድረግ ይችላሉ። አሁን የወሊን አክሲዮን መጠቀሚያ ድረገጽ ተዘጋጅቷል። በማንኛውም ዓለም ያለ ሰው በዚህ አዲሱ ድረገጽ ላይ አክሲዮን መግዛት፣ መሸጥ፣ ለሌላ ማስተላለፍ፣ የየቀኑን የወሊን አክሲዮን ሁኔታን መከታተልና ተያያዥ ጉዳዮችን መጠቀም ይችላል። ይህ ልዩ የሆነ ለውጥ ሲሆን ወሊን እንደ ትላልቆቹ የዓለማችን የስቶክ ገበያዎች የኢንቨስትመንት እድሎችን ፈጥረዋል። በዚህ ግዙፍ የሆነ የኢንቨስትመንት እድል ሁሉም ሰው ይጠቀም። በዘመኑ ቴክኖሎጂ ውጤት በኤአይ አርቲፊሻል ኢንቴሊጀንስ ወይም በሰው ሰራሽ አእምሮ የተቀናበረ ትልቅ የማስፋፊያ ሥራ ወሊል ላይ የተሠራ ነው። ለተጨማሪ መረጃ እስክሪኑ ላይ በሚታዩት አድራሻዎች ይደውሉልን፣ ይጻፉልን፣ ይመልከቱ። ወሊል ምርቱን አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን።